ካሊብ ትንሽ ብራ በደረኝ፣ እስኪ። እንዴ በባለፈው እኮ ሰጥችሻለሁ። አዎ፣ ለሆነ ነገር አውየው ነው። አሁን ደግሞ ትንሽ አስፈልጎኝ ነው። እሺ፣ ችግር የለውም ካስፈለግሽ፣ እኔ ሰጥሻለሁ። ሁሉም ቢሆን ያንቺ ነው። ናጋችሁ ደግሞ ትሁትን ቲናን አገታት ማለት ነው። አጋችሁ ደግሞ የጣልሽው ሰውዬውን አንቺ ነሽ የደበቅሽው፣ ከመጣሽበት ከደበቅሽበት ታመጫለሽ አላት ማለት ነው። እንዴ እኔ አንተ ነህ እያልኩ አንተ እንዴት እኔ ትጠረጥረኛለህ? በጨረሻ አንድነሽ ምክንያቱም እሱን ካላመጣሽ እኔ አንቺ ኑኑ ነው መግደልሽ። እኔን እንኳን ብታሳግችኝ እኔን እንኳን ብታስ ሰውዬው እንኳን ተለይቶ እኔ ቢያሳስረኝ እነግሬሻለሁ። ሰዎች አይተውሽም ብዬ መልእክት ነግሬሽ ነበረ። ስለዚህ ታመጫለሽ፣ ገንዘቤንም ታመጫለሽ፣ ሰውዬውንም አንቺ ቀሳቅሰሽ ታመጫለሽ ስላት በእውነት እኔ የማውቀው ነገር የለኝም ተወይ ምናምን ትለዋለች። ከዛም በኋላ እንዲያውም ካላመጣሽ ብር ትጨምሪያለች። ሰውዬው ሞቷል ይላታል ማለት ነው። ከዛ መጨረሻ ላይ እንዲህ የምር ለምን አልነገርከኝ ምናምን ትለዋለች። ስራዬን ሁሉ አንቺ ሙሉ ማሳወቅ አይጠበቅብኝም። እንዲያውም አንቺ ቀሳርገሽ ዶለቤ ብሬ ነብጭ ያፈቀድኩልህን ነገር ሳታደርግልኝ እንዴት ብር ጭማሪ ተጠይቀኛለ? ትለዋለች። አንቺ ማን ሆነሽ ነው ሙድ ምትዩ ቀሰርገሽ ብሬን ትጨምሪያለሽ ይልና ያ ስራታል ማለት ነው። ከዛ መጨረሻ ላይ የሞቱን ስታረጋግጥ ሂዳለ ዳኔ፣ አንተ አባቢ እኮ ሞተ። የእርግጠኛነሽ ነሽ? ሞቷል። አዎ ሞቷል። እንዴት እንዴት አወቅሽ? ምናም ሲላት በቃ አጋቹ ገድየዋለሁ ብሎኛል ትለዋለች ማለት ነው። ግን አባቢ አልሞተም፣ ያኔ አልሞተም አባቢ ወቶ ከቴና አስወጥተዋለች ማለት ነው ትሁት አስወጥተዋለች ማለት ነው። እሷ ግን እንደሞተ ነው የምታቀው። ዳኒም የሚያውቀው እንደሞተ ነው ማለት ነው። ካሌብም ቢሆን እንግዲህ አባቢ ሞቷል አልሞተም እየተባለ ትሁት አረጋግተዋለች። አባቢ አልሞተም፣ አንተ ዝም ብለህ ተረጋጋ፣ እነሱ የሚሉትን እንስማቸው፣ ስራ እንዳታበላሽ ትለዋለች ማለት ነው። እሺ ችግር የለውም አንቺ እንዳልሽ ይላታል። መጨረሻ ላይ ደግሞ ትሁና ትመጣና አባዬ፣ አባዬ፣ አባዬ እያለሽ እያለቀሰች ትመጣለች። አንቺ ዝም በይ በአባቴ ባባቲያ ታሟሪዎች እኮ ነው የምልሽ ይላታል። አባዬ የት ነህ አባዬ ምናምን እያለች ስታለቅስ ታሟሪዎች እኮ ነው የምልሽ በአባቴ እንድታሟሪ አልፈልግም ይልና በጥፊ አጋጭቶ ይሄ ታዋታል ማለት ነው። ከዛም መጨረሻ ላይ ቴና ተወስደው እና እንዲ አባዬ አንተ ለምን እንደዚህ ታረጋለህ? ካሌብ ተረጋጋ፣ ነገሮችን እንዳታበላሻቸው ትላዋለች ማለት ነው። ከዛ መጨረሻ ላይ ትመጣና ና አባቢ እንደሞተ ማስረጃ ይዤ አለው ሀሰርች አሰርች ትለዋለች ትላዋለች። ለዳኒ አንቺ ምን አይነት ክፉ ሰው ነሽ ግን ለምንድን ነው እንደዚህ የምታደርጊው? ይላታል። ገንዘቤን ሳልቀበል እንደ መሞቱ ነው እንጂ ሞተ። አሁንማ ሻምፓይን ነው ምከፍቶትል ና እንዲህ እንዳምታዩ ተፈሽና ምናምን ትመጣለች ማለት ነው። አባቢ እንግዲህ ከወንድ ሆኖ እየተከታተላቸው ነው ማለት ነው። ከአጋቹ ጋር አባቢ ፒስ ሆኗል ማለት ነው። እኔ እሷ የምትበላውን ገንዘብ ላንተ ሰጥሃለሁ፣ እኔን አትግደለኝ እንጂ እኔ ላንተ ሰጥሃለሁ። እሷ ከምትወስደው እና ላንተ ከምትሰጥ ግን እኔ ሞቴን እመርጣለሁ አለው አባቢ ማለት ነው። ከዛ ብራ በድርኝ ያላት ከታጋቹ ጋር አጋቹ ጋር ሊስማማ ነው አባቢ ማለት ነው። እና ከዛ በኋላ አባቢ በአስፋልቱ ላይ ጎርደድ ጎርደድ እያለ ከሞት ተርፌ የአገሬን ሰማይ ቀና ብያ የሆኝ እያለ እየዘመረ እየገጠመ ጎብለል ጎብለል እያለ ሲሄድ ትሁት ታገኘዋለች ማለት ነው። እንዲ አባቢ ይሄ ቤት አልመጣም ብለህ ለምንድን ነው በአስፋልቱ ላይ ጎብለል ጎብለል ለምትለው የምትለው ትለዋለች። አይ ልጅ እስኪ እንደዚህ ልየው ከሞት የተረፍኩ ልጅ አይደለሁ። እንዲ ልጅ አንቺ እኮ ለእኔ ጥሩ ልጅ ነሽ ይላታል። ግን ልጁ አይደለችም። ልጁ ናት፣ ልጁ ናት የምትሉ ሰዎች አላችሁ። ልጁ አይደለችም፣ የካሌብ እናት እንደሞተች ካሌብን ለማሳደግ የገባች ሰራተኛ ነች፣ ወይም ደግሞ የዘመድ ልጅ ነች እንጂ ልጁ አይደለችም። አብረው ስለኖረች ብቻ ነው ልጁ ልጁ የምትሏት ልጁ ባትሆን ኑሮ ልጁ ብትሆን ኑሮ ከመጀመሪያው ካሌብን ለማማለል ልብስ ልበሽ እና ራት ልጋብዛችሁ አይላትም ነበረ። እያስተዋላችሁ እንጂ ጋይስ እያስተዋላችሁ። ሰላም ውድና የተከበራችሁ ኤልሲ ቤተሰቦቼ፣ ውድና የተከበራችሁ ማሮችዬ፣ ፍቅሮችዬ፣ ፍቅሮች። እንግዲህ ለቃሌ ድፍረት ግድፈትም ይቅርት አድርጎልኝ፣ ላይክ ና ሸር ሰብስክራይብ እያደረጋችሁ ቤተሰቡን ሰላም ስላላልኳችሁ ሰላም ለበላችሁ ብዬ ነው ትደውልና ቲና ማለት ነው። አጋች ላገኘህ እፈልጋለሁ ትለዋለች። እኔም ላገኘሽ እፈልጋለሁ ይላታል። የት ነው የምታገኝ፣ የምንገናኝበት ቦታ? በጣም ተናዷል። በጣም ሲጋራው እየሳበ ነው። እንግዲህ አመጥቶ በጥፍ ይጨፈላል። ቆ ይጥላታል ማለት ነው። በመጨረሻ ግን ካሌብና ዳኒና ትሁት እስር ቤት ይገባሉ ማለት ነው። ይታሰራሉ ከዛም በኋላ አባቢ ያስፈታቸዋል። አባቢ ነው በነገራችን ላይ የሚያስፈታቸው፣ ምክንያቱም አባቢ በሳም በምድር ላይ ሆነው እንዲሰቃዩ እንጂ ታስረው እንዲቀለቡ አይፈልግም። ከዛ ይቅር ብያቸዋለሁ ብሎ ክስ የመሰረተባቸውም ይቅር ብያቸዋለሁ ብሎ ያስፈታቸዋል፣ ከቤት ያስወጣቸዋል። መጨረሻ ላይ ግን እሱ ራሱ በሚሄድበት እርምጃ ይሄዳል ማለት ነው። አለቅሽም፣ ከጀርባዬ ክደሽኛል የታረግሽው የታጋትሽን ሰውዬ እና ያንኛውን ሰውዬ ከፍቅረኛሽ ጋር ሆነሽ ሸውደሽኛል። ማረግ እንደምትሽ አሳይተሽኛል። ሶ ስለዚህ አንቺነሽ እኔ የምበቀልሽ አንቺን ነው። ሸውደሽኛል፣ አስመሳይነሽ ይላታል ማለት ነው። ስለምትለው ነገር እኔ ምንም አላውቅም ትለዋለሽ፣ ታውቂያለሽ። ካልሆነ ግን የወለድሽውን ደግሞ ወይም ደግሞ ከሌላ የደበቅሽው ልጅ አወጣብሻለሁ ይላታል ማለት ነው። ምክንያቱም ቴና ከሌላ ልጅ እንዳላት አታውቅም አይደል እና አወጣብሻለሁ ሚስጥርሽንም አወጣብሻለሁ ሁሉ ነገር አደርግሻለሁ ወኔ እገልሻለሁ፣ አንቺን እሱ ሰውዬ ደግሞ ከታስ ከተለቀቀ እኔን ጠቁሞ እያስይዘኝ አለ። ነግሬሻለሁ፣ ብዬሻለሁ ብሎ በጥፊ አጋጭቶ ወንበር ላይ ያስቀምጣታል ማለት ነው። አዎ፣ አንቺን በመበቀልሽ እበቀልሻለሁ፣ እበቀልሻለሁ ማለት ያኔ ልጁንም፣ ልጅ እንዳለሽ ሚስጥርሽንም አወጣብሻለሁ፣ አንቺንም አለቅሽም የትም የትም ብትሄጂ አታመልጭኝም፣ ነው የእሷ አባባሉ ማለት ነው። ከዛ እሷ ደግሞ እሺ አሁን አባቢ የት ሄደ ስትለው፣ ገድየዋለሁ። የምር ገለሽው? አልሄደላትም አዎ፣ ገድየዋለሁ። እያለቀሰሽ ከቤት ትሄዳለች ማለት ነው። ከዛ ግን መጨረሻ ላይ በአባቴ ላይ አታማርች ይለና በጥፊ ያጋጭቷ፣ አጋጭቶ ይጥላታል። ትሁት ደሞ ተው ስራ አታበላሽ፣ ለምን ነው ስራ የምታበላሽ? እያለች በፍቅር አይነት አታልለዋለች ማለት ነው። ካሌብን ማለት ነው። ካሌብ ግን በጣም ተናዶ አባቴ እንዴት እንደዚህ ይሆናል? አባቴ እንዴት እንደዚህ ይጠፋኛል? እኔ አባቴ እንዲጠፋኝ አልፈልግም። ናፍቆኛል። የት ነው ያለ እያለ ትሁትን ያስጨንቃታል ማለት ነው። ተረጋጋባ፣ የምንም አይሆንም። አንተ ራስን ተቆጣጠር። ለምንድን ነው ነገሮችን ሁሉ የምትቸኩለው? ለአንተ እኮ እንዳልነግርህ ያደረገኝ አንተ ስለምትሸኩል ነው። ነገሩ እባክህ ተረጋጋ ነገሮቹን ሁሉ በእርጋታ ነው መወሰን ያለብን እባክህ ረፍት ትለዋለች ማለት ነው ከዛ እሱ ደግሞ ብድግ ያደረግልናን አባዬን ካየሁት በጣም ናፍቆኛል እባክሽ ንገሪን ትሁት የት ነው ያለው አባዬ ይላታል አለ እኔ ነኝ ከታገተበት ያስመለጥኩት ሂጅ ያስመለጥኩት እኔ ነኝ አባዬን አንተ ብቻ ተረጋጋ ለምንድን ነው እማል ነግርህ አንተ ነገሮችን ስለምታ እንትን ስለምትል ነው ያኔ ስለምትቸኩል ነው። ተረጋጋ። ይሄ ነገር በእርጋታ ና በቀስታ የሚሆን ነገር እንጂ ዝም ብሎ የሚሆን ነገር አይደለም፣ እባክካል ተረጋጋ፣ ትለዋለች ማለት ነው። እሺ መረጋጋቱን እረጋጋለሁ፣ ግን መቼ ነው ከቤት ይመጣ? ይላታል ማለት ነው። ይመጣል፣ አንተ ብቻ ተነጋጋ። ግን ሰውነቱ ደህና ነው ይላታል። ሰውነቱ ትንሽ ቆዝቆል ብሏል፣ ግን ተመስገን ነው። በደህና በጤና ማግኘታችን ራሱ ተመስገን ነው ትለዋለች ማለት ነው። ከዛ መጨረሻ ላይ እኔ ትሁትን ቴናን አዚ አግቼ አባቴን ህጣለችበት፣ እንድታመጣ አደርጋለሁ፣ ይላታል ነው። እንደዛ አይሆንም፣ ተረጋጋ። እንደዛ የሚሆን ነገር የለም። አንተ በማስተዋል እና በማረጋጋት የሚሆነውን ነገር አንተ አታቻኩሎ እባክህ፣ ተረጋጋ፣ ትለዋለች ማለት ነው። እንዴት ነው መረጋጋ? እያየሽኝ አይደለም እንዴ አባቴ ከቤት ከጠፋ እኮ ቆይቷለኝ እኔ በመከራዬን እያየሁ ያለ ባባዬ ናፍቆት፣ እነዚህ ልጆች ምርጄ ነው ከህይወት የሚወጡልኝ። ከህይወት አይወጡም፣ እንዲህ ይላታል። ይወጣሉ ብቻ አንተ ተረጋጋ እንጂ የማይስተካከል ነገር የለም ትለዋለች። ከዛ ዳንኤም በጣም ከፍቶት እና ምን አይነት አውሬ ሴት ነች? ለምንድ ነው አባዬን እንደዚህ የምታደርጊው? እኔ በአንቺ የተነሳ እኮ ለምን መከራዬን አየሁ? ለምንድን ነው እንደዚህ አይነት ሲሆን የምትሰሪ እንደዚህ አይነት ተንኮል የምትሰሪ ይላል። ሚስት የው ደግሞ ብድግ ታረግና ምን የሚስት ኮ ገና ጎበዝ ጀግና ነኝ አሁን ይሄው የሬሳ ወረቀት አሰርቼ መጥቻሉ በፌክ ስለዚህ መዘጋጃ ቀብሮታል ብዬ አንዱ ቀብር ላይ ሄጄ ያለውን ነገር ለጥፌ ይሄው ይሄ እዚህ ላይ ነው ያለው ብዬ ማስመስከር ነው የሚጠበቅብኝ ትለዋለች አረ በእናትሽ ከዛ ባህልስ ቢመጣብንስ ላ ትለዋለች ማለት ነው አጉልቲና ሌላ ችግር ውስጥ እየገባች ነው አሁን ይሄን ነገር ባደረገችው ቁጥር ከወንጀል ላይ ወንጀል እየሰራች ነው በህገ ቁጥጥር ውስጥ ትውላለች አንደኛ አንደኛ ሰውየውን በማገቷ ሁለተኛ ነገር ደግሞ ሰውየው ሞቷል ብላ ያልሆነ መረጃ አጽፋ በማምጣቷ ትኬት ቆርጠ ሰር እንትን ወረቀት አጽፋ በማምጣቷ ሁለተኛ ከሰው ቀብር ላይ ሄዳ የእሱን ፎቶ ለጥፋ ይሄ እሱ ነው ይኸው ከዚህ ጋር እሱ ነው የሞተው ብላ በማሳየቷ በሶስትና በአራት እንዲሁ በተደጋጋሚ አስራን ስታሰቃየው በነበረች ነገር ሁሉ በጣም ማቅ ውስጥ ትገባለች ማለት ነው። መጨረሻ ላይ በቃ አባብያ ያሳስራታል። ከዛ መጨረሻ ላይ ካሌብና ኤደን ደግሞ ይጋባሉ ማለት ነው። ኤደን የሚያገባት በነገራችን ላይ ካሌብ ነው ማለት ነው። ከዛ ዳኒ፣ አንተ ጥሩ ልጅ ነበርክ ግን ምንም ማድረግ አይቻልም፣ ለገንዘብ ላይ ያደረግከው ነገር ስለሆነ ይሉና ዳኒን አያሳስሩትም ብዙ አይጎዱት ማለት ነው። ያለው ነገር እንግዲህ ይሄ ነው። ከነ ቴናና ከነ ዳኒ እንዲሁም ደግሞ ከነ ካሊብ ጋራ ያለው መረጃ ውስጣዊ ነገሩ ይሄ ነው። ዳኒ ከቤት እንደሚባረር እና የተወሰነ ብር ሰቶት ለገንዘብ ብሎ ብዙ ነገር እንዳደረገ ብዙ ጥፋት እንዳጠፋ ያስብና አባብይ ይቅር ይለዋል። ቲናን ግን መቼም ይቅር አይላትም። እሷን ማ እያለ እየፈከረ ስለሆነ ይቅር አይላትም። እርቁ በብዙ ነገር መረጃዎች ትገባለች ማለት ነው። ቤታ ብቻ በአንዳንድ ነገሮች ብዙ ችግር ውስጥ ትገባለች። ቲና ትሁት፣ ቲና ማለት ነው። ትሁት እና ቲና በነገራችን ላይ ይመሳሰሉብኛል። ትሁት ማለት ካሌብን ያሳደገችው የካሌብ እናት ከልጅነቱ ስለ ሞተች በሰራተኝነት ገብታ ካሌብን ያሳደገች ልጅናት እንጂ ለአባቢ ልጁ አይደለችም ልጄ የሚላተኝ ስላከበራት ነው። ካሌ ብዬ አንተ ግን በጣም ዶር ሰው እና ቀነህ አንተ ግን ትናን ማገቱን ስላቆምክ በጣም አመሰግናለሁ። አባዬ እንዳለ አረጋግጫለሁ። ስለዚህ አንተ እነሱ ካሌብና ዳኒ አባዬ እንደሞተ ነው የሚያውቁት፣ ግን እና አንተ ግን ከትሁትን ቴናን ማገትን ስላቁም ከ አመሰግናለሁ። ካሌብ እውነት አንተ ጦሩ ሰሆነ ትለዋለች ንቼኮ አረ መኔ ናት ይታያት። እነሱ ኮ ክፋታቸው ምን እንደሆነ ጠንቅቀህ ታቃለ። ከክፋት ውጭ ምንም አይታያቸውም። እነሱ ለራሳቸው ህይወት የሚሄዱበት መንገድ ነው ትለዋለች ማለት ነው። ግን በሆነ አጋጣሚ ትሁት ቴና ልጅ እንዳላት ታረጋግጣለች። ጤና ልጅ እንዳላት እና የመጨረሻ መሰሪ እንደሆነች ዳኒንም እንደማትፈልገው ካሌብንም እንደማትፈልገው ሁለቱንም እንደማትፈልጋቸው፣ ግን በሁለቱም አግጣ በዳኒ ምክንያት ይሁን በካሌብ ምክንያት ይሁን እሷ የምትፈልገው ብርና ብር ብቻ ነው። ምክንያቱም ልጅ አላት። ልጅ ስላላት ያን ልጅ ዋጋ መድረስ ነው የምትፈልገው። በጣም ድብቅና መሰሪ ናት በነገራችን ላይ አቴና ማለት ነው እና ዳኒ የምር የምር አምኖ ማለት ነው፣ አባቢ መሞቱን አምኖ ጥቁር ለብሷል። በነገራችን ላይ መግቢያው ላይ እንዳያችሁ ጥቁር ለብሶ አዝኖ በጣም ተክዞ ቁጭ ብሏል ማለት ነው። ምክንያቱም አባቢ መሞት የለበትም። አባቢ ሞተ በቃ ምናምን ብሎ በቃ ልቡ ስብር ብሏል ማለት ነው። ውስጡ አልሞተ ሚለዋል፣ ውጪው ደግሞ ሞቷል ብሎ ብቻ ግን አምኖ በማስመሰልም ይሁን በምን አምኖ ጥቁር ለብሶ ቁጭ ብሏል። ማለት ነው እናንተ ልጆች ከአባቴ ላይ አታማርቱበት፣ እረፉ ነው እኮ ምላችሁ። ተዊን ከአባቴ ላይ አታማርቱበት እያለሱ ደግሞ እንግዲህ እያበሳጫቸው ነው ማለት እየተበሳጨ ነው ማለት ነው። ካሌብ ካሌብ እያይዙህ፣ እንግዲህ ሁሉም ነገር ለበጎ ነው አባት ብቻ ይኑርልህ፣ እንኳንም ኖረልህ፣ እንኳንም አልገደሉት። እንግዲህ አባቤም ደግሞ አዲስ ሚስት ያገባል። ቴናን ነው ትሁትን ነው መናገራችን ላይ አባቤ የሚያገባው ትሁትን ነው። ምክንያቱም ልጁ አይደለችም። ከሰማችሁ ስሙ፣ ልጁ አይደለችም። ትሁት ማለት ካሌብን ያሳደገችው የቤት ሰራተኛ ናት እንጂ ልጅ አይደለችም። ከመጀመሪያውን በደንብ አታዩትም እንዴ? ድራማውን በደንብ እኮ ማየት አለባችሁ እንዴ? እንዲገባችሁ በደንብ እዩት ድራማውን እና ምልላችሁ ፈልጌ ነው። እንደዛ ነው ማሮች፣ እየወዱት እየፍቅሮች እየላይክ ሸር ሰብስክራይብ